እስክንድር የቆለፈባቸው አስፈሪ አውሬዎች። እነዚህ አውሬዎች በዓለም ላይ ካሉት ሁሉ እጅግ በጣም ክፉና እርኩሳን ናቸው። እነዚህ አውሬዎች አይጦችን፣ በምድር ላይ የሚርመሰመሱ እባቦችን፣ ጊንጦችን ሳይቀር ይበሉ እንደነበር መጽሐፉ ይናገራል። እስክንድር ሲገልጻቸው ቆሻሻና አስቀያሚ መልክ ያላቸው ነበሩ በማለት ነው። አስክሬናቸውን በጭራሽ ቀብረው አያውቁም ይላል እንደውም ሴቶች በውልጃ ያስወጧቸውን ልጆችንና ከወሊድ በኋላ የሚወገደውን ሁሉ ይመገቡ ነበር ይላል እና እግዚአብሔርን የማያውቁ የማሰብ ባሕሪ የተሳናቸው እንደ ነጣቂ አውሬዎች ሆነው ነው በዚያ ለሚኖሩት ብሎ ያስቀምጣቸዋል። እንግዲህ ይህን አስፈሪ ምስጢር የሚናገረው መጽሐፍ መጽሐፈ ንህባ ይባላል። መጽሐፈ እስክንድር ደግሞ ትንሽ ለየት ባለ ቋንቋ ሰበዳአት ቃግስታት ሰማንድሪያስ ብሎ ያስቀምጣችኋል። እስክንድር ስለ መልካቸው ሲናገር የአጋንንት የሰማንድሪያስ ትውልድ የሆኑ ግማሽ ፊታቸው እንደ ውሻ የሆነ ግማሾቻቸው የአንበሳ ጅራት ያላቸው፣ ግማሾቻቸው የንስር ክንፍ ያላቸው የዱር ድመትም የሚመስሉ አሉ ይላል። እስክንድር የፊታቸውን አስፈሪነት ከገለጸ በኋላ አመጋገባቸውን ደግሞ ያስቀምጣል። አንዲት ሰዓት እንኳን የመብል ዕረፍት የላቸውም። የሥጋ ወገን የሆነን ያገኙትን ሁሉ ይመገባሉ። ያገኙትን ከመመገብ በቀር ምንም አይሰሩም። በተጨማሪ የቅጠል ከስር ወገን ያሉትን ሁሉ ይመገባሉ ይላል። አስከትሎም እስክንድር 12 አይነት መልክ አላቸው ይላል። ሳርና ገለባን የሚቀሙ የውሃ ደም የሚጠጡ የአንበሳ፣ የላም፣ የአውሬ መልክ ያላቸው ናቸው ይላል። በዜና እስክንድር እና በባህር ውስጥ ያሉትን ንጹህንም ርኩሱንም ይጨርሳሉ ይላል የአውራሪ ስንፊት የሚመስሉ ደግሞ የእንጨቶችን ስሮች ደረቁንም እርጥቡንም የሚበሉ አሉ ይላል። እሳትን ደግሞ እንደ ውሃ ይጠጣሉ። ዶክተር ሮዳስ እነዚህ አውሬዎች የት እንዳሉ ከእስክንድር ያገኘውን እንዲህ ከመጽሐፈ ንህዋ ያጣቅሳል። የጥንታዊ መጽሐፍ እስክንድር ወደ እነሱ ዓለም ገባና አያቸው ይላል። ክፋታቸውን ባየ ጊዜ ይረዳው ዘንድ ወደ እግዚአብሔር ለመነ። ከዛ አንድ ላይ ሰብስቦ ከነሚስቶቻቸው ከነልጆቻቸው አመጣቸው ካለ በኋላ በሰሜን ባሉት ወሰኖች አስገብቶ ዘጋባቸው። ይህ በሰሜን ያለ ሌላ የዓለም በር ሲሆን ከዓለም ወሰኖች ከምሥራቅ ወደ ሰሜን ሌላ መግቢያና መውጫ የለውም ይላል። ዶክተር ሮዳስም ይህ ቦታ የት ሊሆን ይችላል ሲል ይጠይቃል። ወደኋላ መለስ ብሎም ልድገመው ይልና ይደግመዋል። በሰሜን ባሉት ወሰኖች አስገብቶ ዘጋባቸው። በሰሜን ያለ በር ማለት ነው ይላል። መውጫ የለም መግቢያም የለም። በሰሜን ያለ የዓለም በር ውስጥ ነው ሁሉንም በየመልካቸው በየአይነታቸው የሰወራቸው እግዚአብሔር ነው ይልና በስጋና በነፍስ ያለው በምድር ውስጥ ያለው ሁሉ ያሳልቅ እስከሚያወጣቸው ድረስ ሰወራቸው ይላል። እነዚህን ፍጡራን እግዚአብሔር ሰውሯቸዋልና የሚያወጣቸውም ቀን አለ ብሎ ነው የሚዘጋው። ዶክተር ሮዳስ እነዚህ አውሬዎች እሳትንም ሆነ ብረትን እንደማይፈሩ ያብራራል። በምድርም በተራራም በጉድጓድም ስር ምንም የሚደበቅ የለም ይልና እስክንድር እነዚህ ከወጡ ሰው እንደማይተርፍ ስላወቀ ስለ ሰው ልጆች እንደጸለየ ያብራራል። እና ያለ ጊዜ ወጥተው ጥፋት እንዳያደርሱ፣ ሕዝብ እንዳያልቅ ወደ እግዚአብሔር እየለመነ በተገለጠለት መልኩ ሄደ ይላል። እና የሀገራቸውን ጥንካሬ አጥሩ እስከ ጨለማዋ ምድር ድረስ አለት እንደሆነ አየ ይላል። ነገር ግን ቅድም መግቢያ መውጫ የለውም ብያችኋለሁና አንዲት በር ብቻ አለች ይላል። ወደ እነርሱ መግቢያ የምትሆን 22 ክንድ የምትሆን መውጫ አለቻት ይላል። እና እስክንድር ሀገራቸውን ሲያይ በጣም አስፈሪ ገደል፣ ሰንከልካላ፣ ድቅድቅ ጨለማ፣ በረዶ የበዛበት ነው። አያይዞም እስክንድር ከዚያ አንጻር ሀገራቸውን ማየት በራሱ እንደሚያሳምም ይናገራል። ጭንቅላት ያዞራል። ከባድ ነው ማለት ነው ሲል ደግሞ ዶክተር ሮዳስ ይናገራል። የቃሎቻቸውን ድምፅ መስማት መልካቸውንም ሀገራቸውንም ማየት አግባብ አይደለም ብሎ ነው ዜና እስክንድር የሚዘጋው ፊትን ያጠቁራል፣ ራስን ያሳምማል። አጋንንታዊ ግብር ስላላቸው ምንም የሚፈሩት የለም ብሎ ያስቀምጣል። በመቀጠልም ዶክተር ሮዳስ ወደ ቀጣዩ ወሳኝ ምዕራፍ ይሸጋገራል። ዶክተር ሮዳስ እነሱን ለማግኘት ምልክቶች እንዳሉም ይናገራል። በዶክተር ሮዳስ ማብራሪያ እነዚህ ምልክቶች ሁለት ተራራዎች ናቸው። እነዚህ ሁለቱ ተራራዎች አንደኛው በመጻፈ ንህብ የተጠቀሰውን ልንገራችሁ። መጻፈ ንህብ ላይ እስክንድር ይላል በለቅሶ ወደ እግዚአብሔር ከጸለየ በኋላ እግዚአብሔር ጸሎቱን ሰምቶ ሁለቱን የሰሜን ልጆች የተባሉትን ግዙፍ ተራራን አዘዘ ይላል። በመካከላቸው 12 ክንድ ያህል ክፍተት በመተው እርስ በርስ እንዲጠጋጉ አደረገ ይላል አሁን ያን ዓለም ነግሬያችኋለሁ። በሩን አይታችኋል፣ ቦታውንም አይታችኋል። ከዛ ተራራ መጣና ተራራውን እንደዚህ ገጠመና ሲጋጠሙ ግን ትንሽ 12 ክንድ ክፍተት አለው፣ ወደ ተራሮቹ ማለት ነው። ከዛ በኋላ ከፊት ለፊታቸው ብርቱ ግንብ ሰርቶ የነሐስ በር ሰራ ይላል በውስጥም በውጭም ቴስላቅ የሚባል ዘይት ቀባው ይላል። የብረት ማዕድ አምጥቶ ደግሞ ዘጋባቸው። በኃይል ለመክፈት ቢታገዱ ራሱ መነቃነቅ አይችልም። ሙከራ ሊያደርጉ ይችላል ግን ፈጽሞ ሊያነቃንቁት አይችሉም። በእሳት ለማቅለጥ ቢፈልጉ ራሱ ያ በጥበብ የተሠራው በር ተመልሶ እሳቱን ያጠፋዋል። ላጋንንትም ለመሰሪዎችም፣ የማይበገር በማናቸውም የማይሸነፍ በር ነው ብሎ ያስቀምጠዋል። ዶክተር ሮዳስ ስመረምር ያገኟቸውን ነገሮች ላጋራችሁ ሲል ይቀጥላል ይህ የተዘጋባቸው የብረት ማዕድን ምንድን ነው የሚለውን ሲመራመር መጻፈ ምህል ላይ አንድ ነገር ያገኛል። አስከትሎም የእስክንድር መጽሐፍን ካነበብኩ በኋላ ማዕድኑ አልማዝ እንዳልሆነ ተረድቻለሁ ሲል ማዕድኑ አልማዝ እንዳልሆነ ያብራራል። የጥንት ኢትዮጵያውያን በማዕድኑ ሳይንስ በጣም የተራቀቁ ነበሩ እና ምን ጽፈዋል የሚለውን ነገር ፍተሻ ሳደርግ አንድ ጥንታዊ የማዕድን ጽሑፍ ላይ ይህ የገጠሙት ድንጋይ መርሃውታ እብን ይባላል የድንጋይ ቁልፍ ማለት ነው በሚል ተቀምጧል። እንደገና ደግሞ ህልቀተ ንጉሥ የንጉስ ቀለበት የሚባል ማዕድን ነው ብለዋል። እንደገና ማይተመ እስክንድር ብለውም ጽፏል። ስለዚህ እስክንድር የዘጋባቸው አውሬዎች ጎግና ማጎግ እንዳይወጡ መራይተ እብን፣ እብነ ሐሪክ ህልቀተ ንጉሥ ማይተመ እስክንድር በሚል ስያሜ በተሰጠው ማዕድን ነው የተቆለፈባቸው። እነዚህ ማዕድኖች በጣም በጣም ከባድ ፓወርፉል ማዕድኖች እንደሆኑ ዶክተር ሮዳስ ይናገራል። እሳትም ሊያቀልጡ አይችልም። እና የኢትዮጵያኑ ጽሑፍ ምን ይላል? እነዚህ ማዕድኖች አብዛኛውን ጊዜ የሚገኙት በበረሃ ውስጥ ነው። አረንጓዴ የሚመስል ማዕድን ነው፣ ሲወቀጥ ግን ቀይ ቀለም ይወጠዋል። በተለይ ደግሞ ማታ ከተመታ ይላሉ የኢትዮጵያን የማዕድን ሊቃውንት ማታ ሲወቀጥ ብልጭ ድርግም ወይም እልም የሚል ብርሃን ይታያል። ትንሽ ለየት የሚያደርገው ይህን ማዕድን ውስጡ ሲፈረከስ የንስር ስዕል አለበት። ንስር ክንፉን ዘርግቶ ማዕድን ውስጥ ይገኛል። ስዕለ ብርሃን ዘንስርም ይባላል በማለት ዶክተር ሮዳስ ያብራራል። በብርሃን የታተመ የንስር ቅርጽ ነው ለዚህ ነው ማይተ መንጉስ የሚባለው። ይህን ማዕድን አባ እንጦስ የመጀመሪያው ርዕሰ መነኩስ ካረፉ በኋላ አባ መቃርስ ሲተኩ፣ መልአኩ በአምሳለ መነኩስ መስሎ መርቶ ይህን ድንጋይ ለአባ መቃርስ እንዳሳያቸውና ኢትዮጵያውያኑም እንደጻፉት ዶክተር ሮዳስ ተናግሯል። ይህን ኃይለኛ ክቡር ድንጋይ ስዕለ ንስር፣ የንስር ድንጋይ ቀርጸው ነጋሪትና መሰንቆ ላይ ይቀርጹታል። ይህን ሲያደርጉት በጣም ድምፁ ኃይለኛ ስለሆነ አውሬዎች ሲሸሹ ይኖራሉ ይላል እስክንድር ይህን ድምጽ ያሰማቸውና እነዚህን አስፈሪ ፍጡራን ጥፋት እንዳያደርሱ ቆለፈባቸው ይላል ዶክተር ሮዳስ። መቼ ይመጣሉ የሚለውን ነገር ደግሞ ወደ ማብራራቱ ይገባል። ከዛ በፊት ግን 22 ናቸው ይላል ቁጥራቸውን ሲያስቀምጥ። ባሉበት ዓለም ውስጥ 22 ነገስታት ናቸውና ስማቸው በመጽሐፈ ንህብድ ላይ ተጽፏል። ጎግ ማጎግ፣ ናዋል፣ ፓርሳኤል እንዲሁም በጣም ብዙ ስሞችና 22 ስሞች እንዳሏቸው ይናገራል። ሃያ ሁለት የተደበቁ መንግስታትን ያላቸው ሲልም ዶክተር ሮዳስ ያክላል። መቼ ይመጣሉ የሚለውን መጻፈ ንህብ እንዲያስቀምጠዋል በዓለም ፍጻሜ በመጨረሻው ማብቂያ ላይ ወንዶች ሲበሉ፣ ሲጠጡ፣ ሚስቶችን ሲያገቡ፣ ሴቶችም ለባሎች ሲሰጡ፣ ቦታቸውን ሲያሰማምሩ፣ ሕንፃዎች በሕንፃዎች ላይ ሲገነቡ፣ ምንም ክፉ ሰውና ተቀናቃኝ በሌለበት አስተማማኝ ጸጥታና ሰላም ሆኖ ሳለ በድንገት የሰሜን በሮች ይከፈታሉ ይላል እና የታሰሩ ጭፍሮችም ይወጣሉ። ድንገት ሰው ባልጠበቀው ሰዓት መላው ምድር በፊታቸው ትንቀጠቀጣለች ይላል። እና ሰዎችን በመሸሽ ተራራዎች ውስጥ፣ ዋሻ ውስጥ፣ መቃብር ስፍራዎች ውስጥ ይሸሸጋሉ ይደበቃሉ። እና ብዙ ሰዎችም በረሃብ ይሞታሉ። በሰዎች ላይ ከሚደርሰው መከራ ብዛት የተነሳ የሚቀብራቸውም ሰው አይገኝም። እና እነዚህ ፍጡራን የሰዎችንም ሥጋ ይበላሉ የእንስሳትንም ደም ይጠጣሉ። ምንም የሚመሩት ነገር የለም። እና ምድርን ያጠፋሉ። ከፊታቸው መቆም የሚችል አይኖርም ይላል እና ካስከፊው መከራ ከአንድ ሳምንት በኋላ ሁሉም ኢዮፔ በሚባል ሜዳ ላይ ይሰባሰባሉ። ያን ጊዜ ይላል በእግዚአብሔር ትእዛዝ ከመላእክት ሠራዊት አንዱ ከሰማያት ይወርድና በአንዲት ቅስፈት ያጠፋቸዋል ብሎ ይዘጋል። በራእይ ምዕራፍ 8 ይህንን ሐሳብ የሚያጠናክር አንድ ቃል አለም። በራእይ ምዕራፍ 8 ቁጥር 9 ድረስ በአራቱም በምድር ማዕዘናት ያሉትን አሕዛብ ጎግና ማጎግን እንዲያስታቸው ለሰልፍም እንዲያስከትታቸው ይወጣል። ቁጥራቸውም እንደ ባህር አሸዋ ያህል ነው። ወደ ምድር ስፋትም ወጡ፣ የቅዱሳንንም ሰፈር፣ የተወደደችውን ከተማ ከበቡ። እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው በማለት ያስቀምጣል። ስለዚህ እነዚህ ጎግና ማጎግ የተባሉ እንደሆኑ ይጽፋል። አንድ ማወቅ ያለባችሁ ነገር እነዚህ አውሬዎች የሚመጡት ሰዎች በተዘናጉበት ማለትም በሚበሉበት፣ በሚጠጡበት፣ ህንፃዎችን በህንፃዎች ላይ በሚሰሩበት ጊዜ ነው። ይህ ደግሞ እጅግ አስደንጋጭና አደገኛ ነው። የሆኖ ሆኖ መጸለይ አይከፋም። ሁሌም እንደምላችሁ መፍራት አያስፈልግም። ጸሎት ማድረግ ነው ዋነኛው መሳሪያ። የዛሬው ፕሮግራማችን ይህንን ይመስላል። በዚህ አበቃው። ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንደተለመደው ሐሳባችሁን ኮመንት ላይ እንድታሰፍሩ እየጠየኩኝ ለዛሬ አበቃው። መልካም ጊዜን ተመኘው።